በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ጊዜም ከጎኝ ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቤተሰብ ቆንጆ የሆነ አትክልት ጥብስ ነው፣ የጾም አማራጭ ትወዱታላችሁ ብዬ አስባለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ተሆኑ ዘንድ በትህትና እጠይቃለሁ። የሚያስፈልጉኝን ግባቶች አዘጋጅቻለሁ። ወደ አሰራሩ እንሄዳለን። ተከታተሉኝ። የተጠቀምኳቸው ግባቶች የአበባ ጎመን፣ ድንች፣ ሽንኩርት፣ መሽሮም ቲማቲም፣ የተለያዩ ቃሪያዎች አድርጌ አዘጋጅቻለሁ። በመጀመሪያ ምንድነው ማደርገው ድንችን እጠብሳለሁ። መጥበሻ አዘጋጅቻለሁ። የድንችን እጠብሳለሁ። እጅግ በጣም የሚጣፍጥ ቆንጆ የሆነ ጊዜና ጉልበት ቆጣቢ የሆነ አሰራር ነው። ለራትም እንዲሁም ለመክሰስ ለቁርስ የሚሆን አሰራር ነው። መጥበሻ ላይ ዘይት ጨምር ያለው ድንችን ጨምር ያለው ድንችን በክብ በክቡ እንደዚህ እንደምትመለከቱት፣ በዚህ መልኩ ነው የከተፉትኝ። በረጃጅሙ መክታፍ እንችላለን። እንደዚህ ጋዜን ቅንስ አድርጌ ድንችን እንጠብሳለሁ በዚህ መልኩ እየበሰለ ነው። አሁን ለቋም ብዬ አስባለሁ። ዘይት ባናበዛ ይመረጣል። ለምን ዘይት በጣም መጨረሻ ላይ ዘይት እንዳይበዛብን። ስለዚህ ትንሽዬ አድርገን ብንጠብሰው ይመረጣል። እንደዚህ ጋዜን ቅንስ አድርጌ ተሎተሎ አገላብጠዋለሁ። እንደዚህ እየበሰለ ነው። ቆንጆ ነው በስሏል። እንደዚህ ከበሰለልኝ በኋላ አወጣለሁ። ለምን በመጨረሻ ላይም ከቁሌቱ ጋር እንትን ስለምለው ስለማበስለው ስለዚህ ብዙም አልጠብሰውም። አሁን ድንችን ከጠበስኩኝ በኋላ የአበባ ጎመን ጨምር ያለው የአበባ ጎመኑን ልክ እንደ ድንቹ ሲቀራው አድርጌ እንደዚህ እንደምትመለከቱት ጣብሻለሁ። ለእናንተ ቀንጨብ ቀንጨብ እያደረኩ ነው ማሳያችሁ። ለምን ቪዲዮው እንዳይረዝምባችሁ፣ እንደዚህ አድርጌ በዚህ መልኩ እየጠበሱት ነው። የአበባ ጎመኔንም እንደዚህ በዚህ መልኩ ከጠበሱኝ በኋላ ከዚህ ላይ ሽንኩርት ነው የምጨምረው ሽንኩርቱን በረዣዥሙን የከተፉትን በደቃቁም መክተፍ እንችላለን፣ እንደ ፍላጎታችን። በዚህ መልኩ እየበሰለና ቆንጆ የሆነ ለልጅ ለአዋቂ የሚሆን የአትክልት ጥብስ ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ሽንኩርቱን በዘይቱ የተወሰነ ካበሰልኩትኝ በኋላ ነጭ ሽንኩርትና ጅንጅብል አብሮ የተፈጨ ጨምሬበታለሁ። ከዛ ላይ መሽሮሙን ጨምሬያለሁ። መሽሮሙን ከሽንኩርቱ ከነጭ ሽንኩርቱ ጋራ በደንብ አድርጌ አበስለዋለሁ። ለምን እንደ ድንቹ እና እንደ አበባ ጎመኑ አልጠብሰውም? እሁዋ ስለሚመጥ እየተፈናጠረ በጣም አስቸጋሪ ነው፣ እንደዚህ ለመጥበስ አይመችም። እዛን ያልጠበስሁት አሁን እንደዚህ አብስዬዋለሁ። ከዚህ ላይ ቲማቲምን ጨምሬ ያለው። ቲማቲሙን እንደዚህ እንደምትመለከቱት በረዣዥሙ ጎረድ ጎረድ አድርጌ ነበር የከተፍኩት። ይሄው በዚህ መልኩ እየበሰለ ነው። እንደዚህ ካበሰልኩኝ በኋላ ያዘጋጇቸው ቅመማ ቅመሞች አሉ። ቅመማ ቅመምን ጨምራለሁ። የብላክ ፔፐር እርድ አድርጌ ነው የተጠቀምኩኝ። ብዙም ቅመማ ቅመሞችን አልተጠቀምኩም። በዚህ በደንብ አድርጌ ካበሰልኩኝ በኋላ ድንቹን እና የአበባ ጎመኑን ጨምራለሁ። ከለሩ ራሱ እንዴት ደስ ይላል! እዚህ ላይ የአበባ ጎመኔን ጨምሬያለሁ፣ እንዲሁም ድንቹን ጨምሬያለሁ። እንዳለ ግብዓቶቹን ከጨመርኩኝ በኋላ በደንብ አድርጌ እንደዚህ ቀላቅየዋለሁ። በደንብ ከቀላቀልኩኝ በኋላ ቃሪያ አለኝ። ቃሪያን እጨምራለሁ። ትንሽዬ ጨው። ሽታው ራሱ ከሩቅ ነው የሚጣራው። እጅግ በጣም ቆንጆ የሆነ አዘገጃጀት ነው ሁልጊዜ ዶሮ ስጋ ከመብላት አሁን ደግሞ ወቅቱ የጾም ወቅት ስለሆነ እንደዚህ በዚህ መልኩ አዘጋጅተን መመገብ እንችላለን። በዚህ ላይ ቃሪያ እንጨምሪያለው። የድንብላል ቅጠልን መጨመር እንችላለን። ቆንጆ በጣም እንዲኖረው ያደርገናል ማለት ነው። ስለዚህ እኔ እንደዚህ አድርጌ ጨምሬበታለሁ። ይህንን ይመስላል ቤተሰብ እንደዚህ እንደምትመለከቱት ሳለ አድርጌ ተመልሻለሁ። ትወዱታላችሁ ብዬ አስባለሁ። እኔ ተመችቶኛል። ከወደዳችሁት ከተመቻችሁ ሁላችሁም ይሄንን ቪዲዮ ላይክ ሼር ማድረጋችሁን አትርሱ፣ እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት እግዚአብሔር አምላክ ይጠብቃችሁ። እንግዲህ ድምፅ አለ፣ ለድምፅ ጥራት ይቅርታ ጠይቃለሁ። የዛሬውን እዚህ ላይ በቃው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ አመሰግናለሁ። ሰናይ ጊዜ የተመኘው ባይ